ለእኛ ሀያታችን ራሱ በህይወት ላይ ሲያቆየን ኒዕማና ጸጋ ነው። በሌላ በኩል ደግሞ አማና ነው። የአላሁ ዘ ወጀል አማናዎች ነን እኛ። በአማና መልኩ የተሰጠን ትንሽ ቀናቶችና አመታቶች ናቸው። ይሄ ማለት አማና ከጊዜ በኋላ ወደ ባለቤቱ ይመለሳል። ይህን አላሁ ዘ ወጀል ያሳውቃቸው ሰዎች ነበሩ። በዚህ ልክ የተረዱና ይሄ ኒዕማ ነው፣ ጸጋ ነው። ጸጋውን በተገቢ መልኩ መጠቀም አለብን ብለው ያውቁ ሰዎች ነበሩ። በዚህ ልክ ደግሞ ምንም ያልተገነዘቡ፣ ያላስታወሱ፣ ምንም አይነት ፋህም ያላረጉ፣ ያልተረዱ ሰዎችም እንደነበሩ ይታወቃል። አብዛኛው ከቲሩ ሚነናስ የሚቆጭና የሚጸጸት ነው። በዚህ ሁኔታ በዚህ ልክ ያልተገነዘበ፣ ያልተረዳ አላህ አዘ ወጀል ለሁላችንም፣ ቢበዛም ቢያንስም አላህ አዘ ወጀል አፍያ ሰጥቶታል፣ ሀያት አለው ኒዕማ ነው ጸጋ ነው ለሁሉም ተሰጥቶታል። አብዛኛው ሰው ግን ይቆጫል፣ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በተለይ በዚች ዓለም ላይ ሆነው ስለ አላህ ዐዘ ወጀል ያላስታወሱ፣ ያላወቁ፣ ያልተረዱ፣ ያልተገነዘቡ ሰዎች አብዛኛዎች የሚቆጩና የሚጸጸቱ ናቸው አላህ ዐዘ ወጀል ዘንድ ሲቀርቡና ስራቸውን ሲያዩ የሠሩት ስራቸው ጋር ሲገናኙ የሰሩት ስራቸው ምንም አይነት ዋጋ እንደሌለው ሲያዩ አብዛኛዎቹ ይቆጫሉ፣ ይላል ነቢዩ ሰለላሁ ዐለይሂ ወሰለም። የሰው ልጅ እኛ ከተወሰኑ ቀናቶች በፊት ረመዳን ነበር፣ ከረመዳን አለፈ። አሁን ደግሞ ከረመዳን ቀጥሎ ያለው ወር ያልፋል፣ እያለፈ የመጨረሻው ላይ እንገኛለን። እንዲህ እያሉ ቀናቶች እየተቀያየሩ ያልፋሉ፣ ያልቃሉ። የመጨረሻው ደግሞ የማለቃው ጊዜ ይደርሳል። ይህን ሐቂቃ የተረዱ ሰዎች ማንኛውንም አጋጣሚ ማንኛውም ሁኔታ አላህን አዘወጀል ከመገዛት ጠርፈተ ዓይን እንኳን ቢሆን አይዘናጉም፣ ወይም ደግሞ አላህን አይረሱም። በተወሰነ ምናሰባ ብቻ በረመዳን ወይም የሆነ ጠውራቶች ላይ የሆኑ አጋጣሚዎች ላይ ብቻ ተገዝተው ሌላውን ባላስፈላጊ ጊዜ አያሳልፉም። የሰው ልጆች ነንኛ አሁን መስጂድ መምጣት ችለናል፣ መቅራት እንችላለን፣ ማዳመጥም እንችላለን፣ ማያትም እንችላለን ብዙ ነገሮች መስማት እንችላለን። ሌሊት መቆም እንችላለን። ጀማ አምስቶችን መሲል መመላለስ እንችላለን። የፈለግነውን ነገር ለማድረግ አላህ ዐዘ ወጀል አሁን ባለንበት ሁኔታ አላህ ዐዘ ወጀል ያጣቀመን ሰዎች ነን። ሃዚህ ኒዕማ ወሃዚህ አማና። ነገር ግን በዚህ ሁኔታ ላይ አይቀጥልም። በዚህ ሁኔታ ላይ አይቀጥልም። የሰው ልጅ አላህ ዐዘ ወጀል ምን ይላል? መጀመሪያም ሲፈጠር የሰው ልጅ ከደካማ ነገር ነው የፈጠርኩት፣ ደካማ ነበር። አላሁ ለዚ ኸለቀኩም ሚን ዷዕፍ። የሰው ልጅ የተወሰነ መርሓላ የህይወት ግማሹ የተወሰነው ጊዜ ደካማ ነው። ከእናት ሆድ ከወጣ በኋላ አጋዥ የሚፈልግ እርዳታ የሚፈልግ ብዙ ነገሮች፣ ሌሎች አካላቶች እንዲያደረግለት የሚፈልግ የሚጠቅመውን ነገር ሌላ አካል እንዲያደርግለት፣ የሚጎዳውን ነገር ሌላ አካል እንዲከላከልለት የሚፈልግ ደካማ ፍጡሩ ነበር። ከዛ ባለ አላሁ ዓዘ ወጀል ለራሱ ራሱን የሚችል ጉዳትን ራሱን የሚከላከል የሚጠቅመው ነገር ራሱን እንዲሰራ የሚፈልገውን ነገር የሚያደርግ ጠንካራና አዋቂ ጠንካራ ሰው አደረገው። ثم جعل من بعد ضعف قوة አሁን ጠንካራ አደረገው። አቅል ሰጠው ማስተንተን የሚችልበት ቁዋ ሰጠው። የፈለገውን ነገር እንዲሰራ አላህ እንዲገዛ ለሚጠቅመውን ነገር እንዲሰራ እንዲከስብ እንዲወጣ እንዲወርድ ነገር ግን ደግሞ ጌታውን በአምልኮ በተገቢ መልኩ ጌታውን እንዲያመልክ ጠንካራ ሰው አደረገው። በዚህ ሁኔታም አይቀጥልም። ሱመ ጀዐለ ሚንባዕድ ቁወትን ባዕፋን ወሸይባ ከዚህ ሁሉ በኋላ ጥንካሬ አቅም፣ ብዙ ነገሮችን ማድረግ ከሚችልበት ጊዜ በኋላ ደግሞ አላሁ ዐዘ ወጀል ድጋሜ ወደ ደካማነትና ወደ ሽበት ፀጉር ፀጉሩ የነበረው ነጭ ይሆናል፣ ነጭ ይቀላቅላል። ጠንካራ የነበረው መስጊድ መመላለስ አምስት ጊዜ የሚችለው ለፈጅር ከዛ በፊት መስጊድ ብዙ ጊዜ መቆየት የሚችለው ብዙ ነገሮች ማንበብ መቅራት የሚችለው ማስተማር ድዕዋ ማድረግ የሚችለው ነገር ግን ከዛ በኋላ ደግሞ ትንሽ ነገር እንኳን ማድረግ የሚያቀተውና ደካማ ፍጡር አላሁ ዐዘ ወጀል ያደርገዋል። ይሄ ራሱ በእኛው በራሳችን ላይ የምናየው የአላህን ዐዘ ወጀል ተአምር የአላህን ዐዘ ወጀል ኃያልነት የሚያመለክትና የዚህ የሰውየ ህይወት

እነኚህ ሕይወታችን፣ ወቅቶቻችን፣ ጊዜዎቻችን አላህ አዘወጀል በረካ ካደረገልና ከተጠቀምንባቸው፣ ከሰራንባቸው ይሄ በእኛ ላይ ለኛ የተሰጠን ህይወት ኒዕማና ጸጋ ነው። አማናውንም ደግሞ በትክክል የተወጣን ትክክለኛ ባሮች የአላህ ሰዎች እንሆናለን። ነገር ግን ያ ካልሆነ ነቢዩ ሰለላሁ አለይሂ ወሰለም እንዳሉት ባልሆኑ ነገሮች ካሳለፍናቸው ጠንካራ በነበርንበት ሰዓት መሲር ሳንመላለስ፣ አላህን ሳንገዛ፣ ባርነታችንን ሳናሳይ ብዙ ሳንቀራ ብዙ ሳናነብ ሳናዳምጥ፣ በተለያዩ ስሜቶችና ሻህዋቶች በተለያዩ ነስያ ፍላጎቶች ተሸንፈን እነኝህን ጠንካራ የነበርንባቸውን ጊዜያቶች ካሳልፍናቸው ደካማ የምንሆንበት ጊዜ ምናልባትም እንኳን እድሜያችን ረዥም ሆኖ ደካማ የምንሆንበት ጊዜ ቢመጣ ምኞት ብቻ ይሆናል፣ መመኘት ብቻ ነው የሚሆነው። ሰዎች ሲመላለሱ፣ ሰዎች ሲቀሩ፣ ሰዎች ሲሰግዱ፣ ሌሊት ሲቆሙ

አብዱላህ ብን መስዑድ የሚያስቆጨኝ ነገር ቢኖር፣ በህይወቴ ላይ በጣም የምቆጨበት ነገር ቢኖር አንድ ቀን ነው። ቀኑ ፀሐይ ከወጣ ጀምሮ ፀሐይ እስከሚገባ ድረስ ምንም ነገር ሳልሰራበት ማለታቸው ለአላሁ ዐዘ ወጀል ሳልቃረብ፣ ወደ አላ ሳልቃረብ ሳልቀራ መልካም ልዩ ነገር ሳላረግ ያሳለፉት ቀን ነው በጣም የሚያስቆጨኝና የሚያስነድመኝ የሚያጸጽተኝ ይላል አብዱላህ ብን መስዑድ ረዲየላሁ አንሁ። ምክንያቱም ያቀን ስራዬ አልጨመረም፣ አጀሌ ግን ይጎላል። ነቀሰ ፊህ አጀሊ ወለም የዚት ፊህ ዓመሊ ስራው አልጨመረም፣ አጀላችን ደግሞ እየጎደለና ወደታች እየተመለሰ መሆኑን ስለሚያውቁ በጣም ይጨነቁና ያስቡ ነበር። ለዚህ ነው ከሃዲዎች የቅያማ ቀን አላሁ አዘ ወጀል ብዙ ቦታ ላይ ያነሳል። ስራቸው ተበላሽቶባቸው ከስረው ተዋርደው አፍረው አሁን ላይ እየካዱ እያመጹ አላህን አዘ ወጀል እየተጻረሩ እየተጻረሱ ከአላህ አዘ ወጀል እየራቁ በአመጽ ህይወታቸውን አሳልፈው ያን ሳዩት ያለ ተናኑ ረዱ ምን ነው በተመለስን በአመን ባላስተባበል እያሉ ይቆጫሉ፣ ይጸጸታሉ። ነገር ግን ያ ምንም ሊጠቅማቸውና አላህ አዘ ወጀል ዘንድ የሚጨምርላቸው ነገር የለም። ቁጭት ብቻ ይሆናል። ለዚህ ነው ከሲሩ ሚነ